ላይ መመራጣሁ የመኝጸሊእያመኝም ነበር። አሰላሙ አሌይኩም ወራህመቱላሂ ዋበረካቱ ውድ የተከበራችሁ ለኛው እኛ ሸና ታዎች ድበተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላህ ደህና ነን። እናንተ እንዴት ናችሁ? ላይክ፣ ሼር ማረጋችሁን እንዳትረሱ። ለማንኛውም ሼር ማድረጉን ማለት ነው አበረታቱ በጣም ነው እንግዲህ ማለት ነው። እራሴ ወላ መላጣ ያመመኝ ማለት ነው እና ውዶችዬ ማለት ነው እስኪ እናንተ ምንድን ነው ወይ? በኢትዮጵያ ብር ነው መገባ እኮ እናንተ ለምንድን ነው የምትሉት? ለማንኛውም ማለት ነው ወደ ቁም ነገሩ ስንመጣ በጣም ነው የምናመሰግነው ከልብ ከልብ ያው በባሌ ስም አመሰግናቸዋለሁ። አንተስ? እኔ አንዳንድ ኮሜንቶች ላይ ነቅላቸዋል ምንም ነገር ይሉናል። ምንድነው? ያኔ እኔ ነቅላቸዋል የሚል አማርኛ እኔ ግራ ገብቶኛ ምን እንደሆነ ራሱ ነቅላቸዋል ማለት እስኪ ነቅላቸዋል የሚለው አማርኛ ምን ለማለት ተፈልጎ ነው? እስቲ ግልጽ ያድርጉልን አሁን። አዎ ለማንኛውም ስለምታበረታትን ከልብ እናመሰግናለን። ወላ ማንኛውንም ኮሜንት የፈለጋችሁትን በቃ የፈለጋችሁትን ኮሜንት እጻፉልን እኛ እናነበዋለን፣ እንቀበላችኋለን። ሲቀጥል ደግሞ ኢንሻላ ሰፋ ያለ ስራ ደግሞ ለመስራት ምኞትም እቅድም አለን። እናንተ ስታበረታት ነው ደግሞ ማድረግ የምንችለው። እንደዛ ማለት ነው። ቪዲዮ ለምን ሰራችሁ ብላችሁ ከሆነ ያቅላችኋል እንትን የምትሉን ቪዲዮ ለመስራት ምንም የሚገድበን ነገር የለውም። የፈለግነውን አይነት ሁነን መስራት እንችላለን። እና ምን ታመጣላችሁ። ለማንኛውም ሰፋ ያለ ቪዲዮ እንሰራለን ማለት ነው። ይሻላ ስራዎች አሉን። ባላ ፍቃድ፣ ግን አሁን ላይ ዩቱቡ እንደ ከፍ ከፍ ከፍ ከፍ ከፍ እያለ መሄድ አለበት። አሁን ላይ እንዲህ ነው ዘቅዘቀ ያለ ስለሆነ መነሳት አለበት ነው ተተኛበት ይነሳ እላችኋለውኝ። እስኪ እናንተ ስታበረታቱን እና ስተአይዟችሁ በርቱ ያላችሁ ስታበረታቱ ነው እኛ መስራት የምንችለው ና አለ ኩላ አለን እንግዲህ፣ ለሀገራችሁ የመግባት ይፈልጋችሁ አላህ በሰላም ያመጣችሁ። አላህ ደግሞ ከቤተሰቦቻችሁ አላ በሰላም ይቀላቅላችሁ። ሀገር የምትመጡ ካላችሁ ደግሞ አብረን እንሰራለን፣ በአላህ ፈቃድ ማለት ነው። እንገናኝ፣ እንደዋወል ማለት ነው። ደውሉልን፣ ታገኙናላችሁ። እኛም እንቀበላችኋለን ማለት ነው። እንግዲህ ያላህ እንግዲህ ነውና ሻላ ህዝበ እርሳችን መበረታት አለብን እላችኋለሁ። አንተ ቀጥል ደግሞ ለተለይ ልጅና በእኔ አስተያየት አንፈልግም፣ አንቀበልም፣ የፈለግን አድርገን መስራት እንችላለን እና ስለዚህ ይሄ ነው እያላችሁ አታስቀብጡብኝ። ግን በጣም በቃ እኔ እንጃ ማለት የሚያጉ ሰዎች ማለት ነው። ኧረ አህመድ ምናምን ፍራቱ ለቋን ምናምን ነገር አላየለም ነቅሏል ይላሉ። ነቅሏል የሚለው ቃል አረ፣ ወደ አንቺ ጋር ናት፣ ወደ አንቺ ጋር ናት እና ለማንኛቸውም፣ ያው ላይክ ሼር እያደረጋችሁ አበረታቱን ያው ልጃችን ወደ መንደር ሁዲያ ጠፍታ ነው መሰለህ። አልመጣኝም ወይ ተብለን ነው ለይ ሄደችው እና እንግዲህ ሌክቸር እያደረጋችሁ አበረታቱ እና አህመድ እንዴ ነው እንዴ ነው እንዴ ነው እያላችሁ ለምትሉ ሰዎች ደግሞ ምንም ምንም አይመለከታቸውም። በቃ የፈለኩትን አርጌ መስራት እችላለሁ። የምታውቁኝ ሰዎች ደግሞ ለምታበረታቱኝ ታትኚ ይገባል እንጂ ዝም ብላችሁ እኔ ወደኋላ ኋላ ዝቅ አድርጌ ብዬ እንዲቀር አይደለም ማድረግ ያለባችሁ። ወደኋላ እንዲያስብ ሳይሆን ወደፊት እንዳስብ ነው ማድረግ ያለባችሁ፣ እና ስለዚህ የምታውቁኝም የማታውቁኝም ሸር እያደረጋችሁ ማበረታታት አለባችሁ። ስለ ቪዲዮ መስራት ከሆነ ምንም አታመጡ። ይኸው እንደዚህ ሆኜ መስራት ይችላለን። አረ ምን ይላሉ!